እንደምን ዋላችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ይሄ ሁሉ ሰው ያለ አይመስልም። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። አሁንም ያንሰኛል። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ክብር ለአምላካችን ይሁን። ለወደደን ላዳነን፣ ምሕረቱን ላበዛልን ለእግዚአብሔር ከዘላለም እስከ ዘላለም ክብርና ምስጋና ለሱ ይሁንለት። በጣም በሚያስደስት የጸሎት ጊዜ ፕሮግራሙን ከፍተናል። የእግዚአብሔርን እጅግ አድርገን እናመሰግነዋለን። አጭር የእግዚአብሔርን ቃል አብረን እንካፈላለን። አንዳንድ ጊዜ እንዲህ አይነት እድል ማግኘት እድልም ነው፣ ደግሞ ጭንቀትም ነው። እግዚአብሔር እንዲናገር እንዲህ አይነት ተሰብስበን በከንቱ እንዳንሄድ በጣም አሳሳቢ ነገር ነውና፣ በጣም ባለፉት ሳምንታት ከልቤ ስጨነቅ ነበር። ምንድን ነው እግዚአብሔር የምትናገረን? እንደዚህ ተሰብስበን እንዳንመለስ እግዚአብሔር ይርዳን። አሜን። ስለዚህ አንድ ክፍል ያው ብዙ ሰዓት ቁጭ ብለን ስለምናሳልፍ ለእግዚአብሔርም ቃል ደግሞ ክብር ለመስጠት ሁላችንም ተነስተን አንድ ክፍል እናነባለን። በሁለተኛ ነገሥት ምዕራፍ ስድስት ያለውን ክፍል ሁላችንም በእግሮቻችን እንቁም። ለእግዚአብሔር ቃል ክብር ተነስተን ይህን ቃል እናነባለን። ምዕራፍ ስድስት ከቁጥር አንድ ጀምሮ እስከ ሰባት አነባለሁ። የነቢያትም ልጆች ኤልሳን እነሆ፣ በፊትህ የምንቀመጥበት ስፍራ ጠቦናል። አሜን፣ ምናሉት እነሆ? በፊትህ የምንቀመጥበት ስፍራ ጠቦናል። ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም ይሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሶሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋስኩት ነበር ብሮ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። እግዚአብሔር ስም የተመሰገነው ይህ ክፍል በጣም ባለፉት ሳምንታት ሲደንቀኝ የነበረ ክፍል ነው። ብዙ ጊዜ እምንዘላቸው የመጽሐፍ ቅዱስ ክፍል አሉ አይደል? በቃ አንብበን እንደ ታሪክ የምናልፋቸው የመጽሐፍ ቅዱስ ክፍሎች። ነገር ግን መጽሐፍ ቅዱስ በሁለተኛ ጢሞቴዎስ እንደሚናገር የእግዚአብሔር ቃል በምን የተጻፈ ነው? በመንፈስ አይደል? ምንም ነገር እንዲሁ ዝም ብሎ የተጻፈ የእግዚአብሔር ቃል አታገኝም። ምንም ነገር የእግዚአብሔር ቃል በመንፈስ ነው የተጻፈው። የተጻፈበት ዓላማ አለው። የተጻፈበት እቅድ አለው። እንዲሁም ደግሞ በቲቶ አንድ ሁለት ላይ እንደሚናገረው ከስህተት የነጻ የማይዋሽ ነው። የእግዚአብሔር ስም የተመሰገነ ይሁን እና በዚህ ክፍል ውስጥ አሁን ባነበብነው ክፍል ውስጥ በጣም እኔ ሂዳችሁ እንደገና እንድታጠኑ ተጋብዛችኋለሁ። በጣም ብዙ ነገር ታያላችሁ። ብዙ ነገር መማር ትችላላችሁ። በጣም ብዙ ጠቃሚ የህይወት ልምዶችን መቅሰም ትችላላችሁ። እስካሁን አጥንቼ አልጨረስኩትም። ከአስር በላይ የምደነቅበትን ነገር እግዚአብሔር ሰጥቶኛል። በዚህ ክፍል ውስጥ ዛሬ ሁለት ነገሮችን ብቻ አንተ ጋር እካፈላለሁ፣ ሁለት ነገሮችን ብቻ በዚህ ክፍል ስለ እግዚአብሔር ፍቅርና ስለ እግዚአብሔር ምሕረት የምናይ ይሆናል። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ፍቅርና ስለ እግዚአብሔር ጸጋ ጸጋው እንዴት ተገለጠ፣ የእግዚአብሔር ፍቅር እንዴት በዚህ ክፍል ውስጥ እንደታየ አብረን እንመለከታለን። ምክንያቱም የመጣ ነው የምስጋና መስዋዕት ማር ለምንድን የምስጋና የምስጋና መስዋዕት ብዬ ራሴን ስጠይቅ ነበር። ለምን ለምንድን የምስጋና መስዋት የሚያስፈልገው? በዚህ ክፍል ውስጥ የተማርኩትን ሁለት ነገሮችን አካፍላቸዋል ይሄ ክፍል ኤልሳ ወደ አገልግሎት ከገባ በኋላ ያከናወናቸው በጣም ብዙ ተአምራት ያሉበት ክፍል ከኤልያስ መጎናጸፊያውን ከተቀበለ በኋላ በጣም በሚያስደንቅ መልኩ በጣም ብዙ ነገሮች የተከናወኑበት መጽሐፍ ነው። እንዲሁም ደግሞ በብዙ ጦርነት የተሞላበት ወቅት ነው። ይሄ ክፍል ብዙ ጦርነቶችን ከመጀመሪያው ምዕራፍ ይሄንን አሁን ያነበብነውን ቁጥር ትንሽ ዝቅ ስትሉ ጦርነት ነው የምታገኙት። ቁጥር ስምንት ጦርነት ነው። ከዛ በኋላ ጦርነት ነው። ረሃብ የሞላበት ዘመን ነው። እሱ ብቻ ሳይሆን ደግሞ እስራኤሎች ከሁለት የተከፈሉበት ዘመን ነበር። አስሩ ነገሥታት በሰሜን ሁለቱ ነገሥታት በደቡብ ሆነው እስራኤልና ይሁዳ ተባብለው የተከፋፈሉበት ዘመን ነው። በዚህ ዘመን ነው ይሄ ታሪክ የተፈጸመው። ይህንም እነግራችሁ በደንብ በደንብ የማነሳው ሀሳብ እንድታስተውሉኝ ስለፈለግኩ ነው። በዚህ ዘመን ነው ይሄ ታሪክ የተፈጸመው። እስራኤላውያን በረሃብ የተጨነቁበት ዘመን ነበር። ረሃቡ በጣም አስከፊ ከመሆኑ የተነሳ የሚገርማችሁ እናት ልጇን የበላችበት ዝቅ ብላችሁ ማንበብ ትችላላችሁ። እናት ልጇን የበላችበት በሰማርያ አስጨናቂ ረሃብ የነበረበት ዘመን ነው። አንድ ዘማሪ ሲዘምር ስለዚህ ታሪክ በጣም ከልጅነት ጀምሮ የሰሞት መዝሙር ነውና በጣም በጣም ነው ሞዱ ታቁት ይሆናል። በሰማርያ ራቡ ጸንቶ ንጉሱን እጅግ ሲጨንቀው፣ እግዚአብሔር ነገ አንድ መስፈሪያ በአንድ ስቅል ይሸመታል አለው ከሰማይ መስኮት ቢከፈትም አለቃው ይህ አይሆንም አለ። ለእግዚአብሔር ምን ይሳ ነውና፣ በማግስቱ ተሸምቶ አለ። በረሃቡ ዘመን ጥጋብን፣ ደመናንም ሳላይ ዝናብን፣ ዝሃ ሳለው እጅግ ባለ ፀጋ፣ ቀውጢ ቢሆን መዓት አልሰጋ። እንዲህ ነው ያስለመደኝ፣ እንዲህ ነው ስኖር ከኢየሱስ ጋር። አሜን። እንዲህ ተብሎ ሊዘመር የሚችል ፍርሃት የነበረበት ዘመን ነው። እሱ ብቻ አይደለም በጦርነት የታመሱበት ሰው እግዚአብሔርን ከማወቅ የራቀበት በተለይ ደግሞ አስርቱ ነገስታት እስራኤላውያን ከእግዚአብሔር መንገድ የወጡበት ነገስታቶቻቸው እግዚአብሔርን ያሳዘኑበት ወቅት ነው። በጣም ብዙ የሚያስጨንቅና የሚያሳስብ ለእግዚአብሔርም ለሰውም ጉዳይ ቢባል በጣም ብዙ ጉዳይ የሚነሳበት ዘመን ነው። ነገር ግን በዚህ ቦታ ይሄ ታሪክ እንዴት ገባ? ታሪክ አሁን ያነበብነው ታሪክ አንድ ሰው ምንጠፋበት ነው የሚለው። ምንጠፋበት እየቆረጠ ሳለ መጥረቢያው ወይም ምሳሩ ወደ ወንዝ ውስጥ ወደ ዮርዳኖስ ወንዝ ጥልቅ ወደ ሆነው ውስጥ ገባና ጠፋበት። አሁን በጣም አስፈላጊ ነገር ጠፍቶባቸው ያውቃል። በጣም አስፈላጊ ነገር በጣም ለእናንተ ጠቃሚ ነገር ለብዙ ሰው ግን በጣም ቀላል ነገር አንዳንዴ እናንተ በጣም ጠቃሚ ነው የምትሉት ለህይወታችሁ በጣም አስፈላጊ ነው የምትሉት ሲታይ ግን ከሁኔታው ጋር ሲታይ ከነገሮች ጋር ሲታይ ግን በጣም ሲምፕል በጣም ትንሽ መጥረቢያ መጥረቢያ ጠፋና ምን ይሁን አይደል በቃ ሌላ ይዘና ነው አይደል ሊሆን የሚገባው እሱ ነው መጥረቢያ ጠፋና ምን ምን ይሁን እግዚአብሔር ምን ያድርግ? አሁን ለዚህ ይጨነቅ? ስንት የሚያስጨንቅ ረሃብ፣ ስንት የሚያስጨንቅ እግዚአብሔርን መካድ፣ ስንት የሚያስጨንቅ ነገር ባለበት ዘመን መጥረቢያ ያስጨንቃል? ወዮ ያስብላል ማለት ይቻላል። ነገር ግን ይሄ ሰው ምን አለ? ወዮ ወዮ፣ ምን ያረግሁት ነበር፣ የተዋስኩት ነበር። አንዳንዴ በሕይወታችን እንደዚህ እንሆናለን። እኛን የሚያስጨንቀን ነገር ከሁኔታው ጋር ሲታይ ምንም አይደለም። ዙሪያችሁን ስትመለከቱ የባሰ ነገር አለ። ጉዳይ ከሆነ ጉዳይ ሊሆን የሚገባ የሀገር ጉዳይ አለ። ሰማርያ ተከባለች። ኤልሳዕን የሚከቡ ሰራዊቶች ነበሩ። ጉዳይ ከተባለ በጣም ብዙ የሚያሳስብ ጉዳይ አለ። እግዚአብሔር ግን ትልቁም ጉዳይ ያገባዋል፣ ትንሽም ቢሆን በሕይወታችን ይመለከታል። ክብር ለእግዚአብሔር ይሁን። ለምን ላመስግን? የእግዚአብሔር ፍቅር ለትንሽ ነገር ይጨነቃል እንዴ! እግዚአብሔር በሕይወታችን ስለሚያስፈልገን ትንሽ ነገር ያገባዋል። አዎ ያገባዋል። አዎ ይጨነቃል። ማንም ባይጨነቅ በጎናችን ያሉ ሰዎች እንደጠፋብን እንኳን ባያውቁ እኛን የሚያስጨንቀን በጣም ትንሽ ነገር እግዚአብሔርን ግድ ይለዋል። ክብር ለእግዚአብሔር ይሆን። ይህን ማወቅ እንዴት መታደል! እንዲህ አይነት ያል አምላክ አንዳንድ ጊዜ እኮ በጣም የምንወዳቸው ሰዎች እንኳን ምን ይላሉ? ያረበቃ ከቀለል አድርገውና ህይወት እንቀጥላል። ለዚህ ሰው ይሄ መጥረቢያ በጣም አሳሳቢ ነው። አንዴ አንድ ወዳጄ አይሁፕ በዚህ ይኖራል ብዬ አስባለሁ፣ ወንድም ስንታየው የነገረኝ ታሪክ አለ። አንድ ቦርሳ ጠፋበት፣ ትንሽ ዋሌት ትንሽ ዋሌት ጠፋበት። ዩኒቨርሲቲ ተማሪ እያለ ገንዘብ የለው ጥቂት ብር ነው ያለው እና መታወቂያ ነው ያለው። ሲጠፋበት ለሱ በጣም አስፈላጊ ነገር ይዟል መታወቂያ። ያ መታወቂያ ወደ ዩኒቨርሲቲ መግቢያ ነው። ምግብም መመገቢያም ካልሆነ ለጓደኞቹ ግን በቃት ምንም የሌለው ባዶ ቦርሳ ነው። በቃ ቀለል አርገው ተወው ይሉታል። እሱ ግን የጸለየውን ጸሎት አረሰው። ጌታ ሆይ ይቺን ቦርሳ የት እንደወደቀች ታውቃለህ፣ የት እንዳለች ታውቃለህ። ለእኔ በጣም አስፈላጊ ነች እና እየጸለይኩ አለ። ወዲያው አንድ ስልክ ተደወለና ወንድም ስንታየውን ነው አንድ የጣልከው ቦርሳ አለ ተባለ። ክብር ለእግዚአብሔር ይሁን እና እኛ ሁል ጊዜ ውርጧ ስንጸልይ ጌታ ሁል ጊዜ እንዲህ እንላለን፣ የስንታየውን ቦርሳ ያየህ። የምሬን እየቀለድኩ አይደለም። የውርጧ ጸሎት ገርጅ ብትመጡ የስንታየውን ቦርሳ ያየህ ትንሽ ነገር ግድ የሚልህ በህይወታችን ጓደኞቻችን ዘመዶቻችን የማይገባቸው ነገር ቢኖር እኛን የሚያሳዝነን በህይወታችን የሚያስለቅሰን ምንም ነገር ቢኖር ኢየሱስ ያገባዋል። ክብር ለእግዚአብሔር ይሁን። ትንሽ ነው ብሎ ዝም አይልም። በጣም ማይረባ ነው ብሎ ዝም አይልም። በቃ ሌላ መጥረብ ያለ እኮ ብሎ ዝም አይልም። ቀጥሉ ስራ አይልም። የኛ ጉዳይ ያገባዋል። ክብር ለእግዚአብሔር ይሁን። ዛሬ ምስጋናችንን የምንሰጠው ለሱ ነው። የሚያገባህ ስለሆን የሚመለከት ስለሆን የምትረዳ ስለሆን ማንም ባይመለከተኝ የሕይወቴ ቀዳዳ ስለሚመለከትን የኔ ጭንቀት ስለሚገባ የማለቅስበት ነገር ስለሚገባ አመሰግንሃለሁ እንለዋለን። ክብር ለእግዚአብሔር ይሁን። የሚረዳ ነው፣ የሚራራ ነው፣ የሚሰማ ነው። ፍቅሩ እጅግ ጥልቅ ነው። በትልልቅ ጉዳዮቻችን ሳይሆን በጣም የመምት በሆኑ ጉዳዮቻችን ላይ እግዚአብሔር ይገለጣል። ይህ የሚያምኑ በረከቱን ያገኛሉ። አሜን ዛሬ ለምስጋና አናሳንስ። በ እንዘምራለን ምክንያቱም እሱ የፍቅር አውላል ጣም ስጽናና ነበር። ይህን ክፍል እያነበብኩ ልነግራቸው አልችልም። ሲገርመ ነበር ትንንሽ ያልኳቸው እኔም ብቻ ያስጨነቁትን ጉዳዮች ስንቱን አሳልፎኝ እኔም ብቻ በዙሪያ ያሉት ምንም አይመስላቸው እኔ ተጨንቄ በተኛውበት እኔ በና እየተጨነቁ እያለበስ ካደርኩባቸው ስንት ቀናቶች ነበሩ። እግዚአብሔር ብቻ የሚያውቃቸው እግዚአብሔር ብቻ የሚያያቸው

እያንዳንዱ ክፍል ስለ እግዚአብሔር ምን ይላል ብላችሁ አቆሙት። ስለ እግዚአብሔር ምን ይላል? ይሄ ስለ እግዚአብሔር ምን ይናጋ? የእግዚአብሔር ፈቃድ እንዴት ተገለጠ በዚህ? የእግዚአብሔር ማንነት እንዴት ተገለጠ በዚህ? ለኤልሳዕ እግዚአብሔር እንዲያለው የጠፋውን ማን ያን ብረት ማግኘት ትፈልጋለህ? አዎ። እንግዲህ ያውስ ምን እንጨት ቆረጥና ምን አድርገው ጣለው። እንጨት ቆረጠና ውሃ ላይ እናደረገ ይላል አለው ከተፈጥሮ ውጭ የሆነ አንድ ነገር ሆነ ክብር ለእግዚአብሔር ብረት በባህሪ የት ነው የሚገኘው ብረት ሊንሳፈፍ አይችልም ብረት ከውሃ በላይ ሊሆን አይችልም የእግዚአብሔር ጸጋ ግን ተገለጠ ክብር ለእግዚአብሔር ይመ እንጨት ደግሞ ወደ ውስጥ ሊገባ አይችልም። እንጨት ምድነ የሚሆኑ ይንሳፈፋል አይደል? ግን አንድ ነገር ሆነ፣ የጣለው እንጨት ወደ ውስጥ ገባ፣ ወድቆ በጭቃ ውስጥ ተከብሮ የነበረ አንድ ብረት ወደ ላይ ተንሳፈፈ። ክብር ለእግዚአብሔር። የምሰዎቻችን ታሪክ እንደዚህ ነው። ዛሬ ከዚህ የተቀመጥነው የእግዚአብሔር ጸጋ ከወደቅንበት ኃጢያታችን እጅግ ወደ ታች ከሳበን አነሳ። የእግዚአብሔር ስም የተመሰገነ ነው። መስቀሉ ነው ይሄን ያደረገው። አንድ እንጨት ተቆረጠ። የኢየሱስ ክርስቶስ በመስቀል ላይ በሳች እንጨት ላይ ሆነ የወደደነው በጣም ወደ ውስጥ በዮርዳኖስ በታች ነበርነውን ከባድ ሚዛን ኃጢአተኞችን አንሳፈፈ። ክብር ለእግዚአብሔር ይሁን። የእግዚአብሔር ጥቃ በዚህ ታሪክ ውስጥ ተገለጠ። እንዲህ አለ፣ እናንተ ኃጢአተኞች ሆኖ ኃጢአታችሁ ወደ ታች እንኳን ቢወስዳችሁ፣ አዘቅት ውስጥ ቢገታችሁ፣ ማንም ያላያችሁበት ቦታ ብትቀኙ የእኔ ጸጋ ግን ያወጣችኋል፣ ያንሳፍፋችኋል። ሰው ያደረገን ጌታ ነው። ክብር ለእግዚአብሔር። ያነሳን ያንሳፈበት፣ እንድንታይ ያደረገን ያሳምረን እግዚአብሔር ጸጋ ነው። ክብር ለእግዚአብሔር። የተቆረጠው ያንጨት የተቆረጠው መስቀል ኢየሱስን በመስቀል ላይ ያደረገ ያለ ተፈንድሮ ኢየሱስ ወደታች ወረደ። ክብር ለእግዚአብሔር ይሁን። ያለ ተፈንድሮችን እኛም ተንሳፈብ። ክብር ለእግዚአብሔር ይሁን። የእግዚአብሔር አጋበዝ ውስጥ ተገነጠ። ወገኖቼ እኔና እናንተ ምንም ነበር፣ ልንታየ ማንችል ነበርን። ከዚህ ጸጋ የተነሳ ግን ዛሬ ወመና እግዚአብሔርን እናመሰግና። እኔ በቃ በጣም ልቤ ሲሞቅ ነበር። እንዴት አየህኝ! እንዴት አንሳፈፍከኝ! እንዴት ነው በዚህ ክብር ላይ ያስ ሲቀመጥ ከጌታሁን ስም ይባረክ ስለነበር የእግዚአብሔር ስም የተመሰገነ እንዲሁ በጸጋው ዳንን። ክብር ለእግዚአብሔር ይሁን። ለዛን ዘማሪዎች ምን አሉ? ያደረኩት የለም ስለመዳኔ፣ የሰራሁት የለም ስለመዳኔ፣ እንዲሁ በጸጋ ዳንኩ። እንዲሁ በጸጋ እንዲሁ በጸጋ አሁንም እንዲሁ በጸጋ ክብር ለእግዚአብሔር ይሁን። ያንሳፈፈን በቃ ከባድ ቢዛ ማቀት የሚሽ ነበር። አረ በጣም እኮ እኛ ከዮርዳኖስ በታች በውሃ ውስጥ መቀበር የሚገባት ነበር። እንደዛ ተሰምቷቸው፣ ማጃተኝነታችሁ የማይገባችሁ ቦታ ላይ እንደተቀመጣችሁ አሰባቸው አታውቁ የእግዚአብሔር ጸጋ እንዳነሳችሁ የእግዚአብሔር ጸጋ ከፍ እንዳደረጋችሁ በሰው አይን ግቡ እንድትሆኑ በሰው አይን እንድትታዩ ያደረገ የእግዚአብሔር ጸጋ የተባረከ ይሁን። ኧረ እንኳንም የእሱ ሆንን፣ ክብር ለእግዚአብሔር ይሁን። እንኳንም ኢየሱስ በመስቀል አገኘ፣ እንኳንም ይሄ እንጨት ተጣለ፣ እንኳንም ይሄ እንጨት ተቆረጠ፣ እንኳንም በዚህ እንጨት ጸጋው ተገለጸ። ክብር ለእግዚአብሔር ይሁን። ያንሳፈፈን ያሳየ ከሰው ያስቆጠረን እንደ ሰው ማዕረግ የሰጠን ኢየሱስ የተባረገን፣ ስለዚህ ይጨል የተባረገን። አቤት እግዚአብሔር በዚህ ትንሽ ታሪክ ውስጥ ጸጋውን ገለጠ። አይገርም? በዚህ ዝም ብለን አምበን በምናልፈው ታሪክ ውስጥ እንዲሁ ዝም ብለን አምበን እንደ አንድ ታሪክ በምናልፈው እግዚአብሔር ግን ጸጋውን ለእስራኤል ለኛ ለልጅ ልጆቻችን እየገለጸ ነበር። እግዚአብሔር ስም የተመሰገነ። አይሩ የበራለት ይሄ ጸጋ በእያንዳንዱ ሁሉ ነገር የእግዚአብሔርን ፍቅር ያያል። የእግዚአብሔርን ጸጋ ያያል። የእግዚአብሔርን ምረት ያያል። የእግዚአብሔርን የማዳን ኃይል ያያል። ለዚህ ነው የተሰበሰብነው፣ ለዚህ ነው የምናመልከው፣ ለዚህ ነው የምንዘምረው፣ ለዚህ ነው ለእግዚአብሔር የምስጋና መስዋዕት የምናመጣለን። የምስጋና መስዋዕት ለምን? ስለ ፍቅሩ። ክብር ለእግዚአብሔር ይሁን። የምስጋና መስዋዕት ለምን? ካሏችን ስለ ጸጋው። እግዚአብሔር ይርዳናል። በዚህ ጸጋ ያነሳን ኢየሱስ የተባረከ ይሁን። ኃጢአተኞች ቦታ አውጥቶ የክብር ማዕረግ የሰጠን፣ ከባድ ሚዛን ሀጋተኞችን ያንሳፈፈ ከተፈጥሯችን ውጪ እንደዚህ ያደረገን። የእኛ ተፈጥሮ ዝቅ ማለት የእኛ ተፈጥሮ መቦት ነበረ፣ የእሱ ተፈጥሮ ደግሞ በላይ መሆን ነበረ፣ መንሳፈፍ ነበረ። ስለኛ እኛ ሲል እንጨቱን ይዞ ወረደ። ክብር ለእግዚአብሔር ይሆን። በዛ እንጨት በዛ አይን ውስጥ ሊገባ በማይችል መስቀል እኛን ወደ አባቱ አስጠጋን። ክብር ለእግዚአብሔር ይሆን። እኛን እንድንታይ ያደረገ ዛሬ ድገራችሁ ማንነት በውበቱ ታይቶ ያውቅ በውበት ካላችሁ እንደ ኢየሱስ ያለው ውብ የለም። ክብር ለእግዚአብሔር ይሆን። አይኖቹ ነበልባል ናቸው ይላል፣ እግሮቹ እንደ ናስ የሚያበሩ፣ ድምፁ እንደ ብዙዎች ድምፅ የሚያስፈራ፣ እሱን አይቶ የሚቆም የሌለ ዮሐንስ እንኳን ዮሐንስ ዮሐንስ እንኳን በደረቱ ላይ ተለጥፎ ምን ሲያደርግ የነበረ ሲያድር የነበረ ሲሰማው የነበረ እንደገና በክብሩና በግርማው ሲያየው እንደ ሞተ ሰው ሆ ያለለት ኢየሱስ ክብር ለእግዚአብሔር ይሁን። ያን ክብር ትቶ መጣ፣ እኔና እናንተ ከዮርዳኑ ውሃ ውስጥ ያወጣ። ያን ክብር ትቶ መጣ፣ መልክን ይሰጠን። ያን ክብር ትቶ መጣ፣ ሊያንሳፍፈን ዛሬ በዚህ ጸጋ ቁመና እግዚአብሔር ስም የተመሰገነ ነው። እንዘምራለን፣ እናመልካለን። ማንም ምንም ቢል እኛ ግን ተንሳፍረናል። አሜን። ይህን የሚያምን ሰው ያመልካል። እግዚአብሔር ይዋልቃቸው።